አርሰናል ወደ አሸናፊነቱ ወደ አሸናፊነቱ ተመልሷል። ባለፈው የቼልሲ ጨዋታ ነጥብም አቋምም የጣለበት ጨዋታ ነበረ። ከቼልሲ ጋር አንድ አቻ በተለያዩበት ጨዋታ ውጤት ብቻ ሳይሆን የጣለው እንግዲህ አቋሙ በጣም የወረደ አቋም ያሳየበት ነበር። ምናልባትም ከዚህ ሲዝን በጣም ደካማው አርሰናል ያ ሳይሆን አይቀርም። ስለዚህ ከዛ የነጥብም የአቋምም መዋዠቅ በትላንትናው እለት በጥሩ ሁኔታ መጫወትም ይችላል ሶስት ነጥብ እና ክሊንሽትን ማስመዝገብ ይችላል ሁለት ጎል ንጹህ ጎልም ማስመዝገብ የቻለበትን ውጤትን ማስመዝገብ የቻለው ከብሬንትፎርድን ሁለት ለባዶ በኤምሬትስ በማሸነፍ እንደምን አላችሁ የአርሰናል አክሽን ቤተሰቦች ይህ ጨዋታውን ያየሁበትን እይታይን የማካፈልበት ፕሮግራም ነው ሚኬል አርቴታ ለተወሰኑ ተጫዋቾች እረፍት በመስጠት ነው እንግዲህ ጨዋታውን የጀመረው። ምክንያቱም በቀጣይ ቅዳሜ ደግሞ ከብሬንትፎርድ ደግሞ ከባድ የሆነ ተጋጣሚ ያለ አስቶን ቪላ በቪላ ፓርክ የሚደረግ ጨዋታም ደግሞ ስለሆነ፣ ስለዚህ በትላንትናው ጨዋታ ቢያንስ ቡካዮሳካን ማሰረፍ ችሏል። ኤቨሬጅ ኤዜን እንዲሁ እረፍት አግኝቷል፣ በኋላ ተቀይሮ ሁለቱም ቢገቡም ሌላው እንግዲህ ቤን ዋይት ነው። ሌላው እረፍት ያገኘው ቲምበር ነው። ቤን ዋይት የሱን ቦታ ተክቶ በመግባት እንዲሁም በጣም ድንቅ እንቅስቃሴን በማድረግ የጨዋታው ኮከብም ተብሏል። ቤን ዋይት ከቤን ዋይት ጎን እንግዲህ ሞስኬራና ሂንካፒ ባለፈው በቼልሲ የተጫወቱት ሁለቱ የማል ተከላካዮች ናቸው እንግዲህ ትላንትና ጨዋታውን የጀመሩት በግራ መስመር ደግሞ ካላፊዮሪ እንደተለመደ ማለት ነው። በግራ መስመር የመስመር አጥቂ የነበረው ማርቲኔሊ ነው። መሀል ላይ ዙቢሜንዲ እና ራይስ በተለመደ ቦታ፣ እንዲሁም የመሀል አጥቂ ሚኬል መሪ ነው። በቡካዮሳካ ቦታ በቀኝ መስመር የአጥቂነት ቦታ ደግሞ ማድ ዌክ የነበረ እንግዲህ። ጨዋታውን አርሰናል በጣም ጥሩ ሞራል እና በጥሩ መነሳሳት ነው የጀመረው። በአስራ አንደኛው ደቂቃ ነው የመጀመሪያውን ጎል ማስቆጠር የቻሉት። ቤን ዋይት ትላንትና ምን ያህል ሚስ እንዳደረግ ነው ያየንበት ነው። በጣም ወደ ሙሉ ብቃቱ ተመልሷል ማለት ይቻላል። ድንቅ እንቅስቃሴ ነው ያደረገው። በአስራ አንደኛው ደቂቃ የሚተቆጠረው ጎል በሱ መነሻነት ነው ከማድዌኬ ጋር በእርግጥ የነበራቸው መግባባት በጣም ደስ የሚል የነበረው ማድዌኪ ኳሱን ይዞት አለ እሱ በውጭኛው የሜዳው ክፍል እየሮጠ ነበረ። ማድዌኬም እንግዲህ ኳሷን እሱ በሚሮጥበት መንገድ ዳይሬክሽን አሳለፈለት። ቤን ዋይት ለሜሪኑን ያቀበለው ማይነስ ያደረጋት ወደ ላይ ችፕ ክሮስ ነው። ሚኬል ሜሪኑ ደግሞ በሚገርም ጥራት ጎሏን ማስቆጠር ችሏል። ጎሏን በግንባሩ ገጭቶ መሬት ላይ አስገጅቶ ነው እንግዲህ ኬሌርን እረቶ ጎሏን ማስቆጠር ይቻለ። የመጀመሪያው ጎል በ11ኛው ደቂቃ ተቆጠረ። ብሬንትፎርድ በተለይ እስከዛ ጊዜ ድረስ ላ እስከ 15ኛው እንደዚህ ደቂቃ ድረስ አፈግፍገው በሎ ብሎክ በሚሉት ሙሉ ለሙሉ በመከላከል ነበር እየተጫወቱ የነበረው። ያ ጎል ከተቆጠረ በኋላ ግን ሙሉ ለሙሉ ለማጥቃት ነው መንቀሳቀስ የጀመሩት። ከዛም በኋላ እንግዲህ በአርሰናልም ከፍተኛ ችግርም እየፈጠሩ ነበር ማለት ይቻላል። እንዲሁም በጨዋታው ድንቅ ሴቭ ማድረግ የቻለው ዴቪድ ራያ በጥሩ ሁኔታ ያችን ጎል ማስቀረት ባይችል አቻ የሚሆንበት አጋጣሚ ተፈጥሮ ነበረ። በሼድ በሚባለው አጥቂ በሰባት ቁጥሮ የብሬንትፎርድ አጥቂ ሼድ ከማዕዘን የተገኘ ኳስ በግንባር ገጭቶ ለማስቆጠር በጣም የተቀረበበት አጋጣሚ ነበር። ነገር ግን ዴቪድ ራያ በእጁ ጫፍ ከነካት በኋላ የጎል አግዳሚውን ነክታ ተመልሳለች ኳሷ። ከዛ ውጭ እዚህ ገባ የሚባል የጎል ሙከራ ማድረግ አልቻሉም። ብሬንትፎርዶች ብዙ ሙከራዎችን አድርገዋል፣ ነገር ግን ለጎል የተቃረቡ አልነበሩም። አጠቃላይ ማለት ነው። አጠቃላይ በጨዋታው የነበራቸውም ኤክስፔክት ክሮ ዜሮ ነጥ ሶስት ሁለት ነው። ስለዚህ ምን ያህል ለጎል እንዳልተቃረቡ የሚያሳይ ነው። በአጠቃላይም አምስት ስድስት ወይ አምስት ሙከራዎች ነው ያደረጉት። ኦን ታርጌት የሚባለው እንግዲህ ዴቪድ ራያ ያወጣው ብቻ ነው። ሚኬል አርሰናል አርሰናል በአንጻሩ አስራ አምስት ሙከራዎች አድርገዋል። ከአስራ አምስቱ ሰባቱ ኢላማቸውን የጠበቁ ነበሩ። በተለይ የካላፊዮሪ ሁለት ሙከራዎች የዴቪድ የዲክላን ራይስ ተመሳሳይ ካላፊዮሪ ጋር ሶስት ድንቅ ድንቅ ሙከራዎች ነበሩ። ነገር ግን የቀድሞ የሊቨርፑል ግብ ጠባቂ ከሌር ባይኖር ምናልባት አርሰናል ሶስት ለባዶ የአራት ለባዶ እንደዚህ የሚያሸንፍበት እድል ሊፈጠር ነበረ ነገር ግን ኳሶችን ማዳን ችሏል። ያልተጠቀሙባቸው ድሎችም አሉ። ሁለቱን ኳሶች ካላፊዮሪ የመታውን አንዱና ዲክላን ራይስ የመታውን አንዱን በተለይ መልሶ ለአጥቂዎች ሰጥቷቸው ነበረ፣ ነገር ግን አንዱን ሚኬል ሜሪኖ ነው አንዱን ደግሞ ቡካዮ ሳካ ሳይጠቀሙበት ቀርተዋል። በተለይ ቡካዮ ሳካው መቆጠር የሚችልበት አጋጣሚ የነበረ ይመስላል፣ ከነበረበት ፖዚሽን አንጻር ነገር ግን ያንን ሳይጠቀሙበት ቀርተዋል። የሆነ ሆኖ በሁለት ለባዶ ማሸነፍ ችለዋል። ጨዋታውን ማለት ነው። በጨዋታው የሞስኬራ ተጎድቶ ወጥቷል። በመጀመሪያው አጋማሽ ተጎድቶ የወጣው ክርስቲያን ሞስኬራ እንግዲህ ለዊሊያም ሳሊባም በተጎዳበት ጊዜ ጋብሪኤልም በተጎዳ ጊዜ ቦታቸውን እየሸፈነ የነበረ ነው። አሁን እንግዲህ ሁለቱም ጋብሪኤልም ሳሊባም ተጎድተዋል። እነሱ በሌሉበት እንግዲህ ያለው የተከላካይ አማራጭ ጁሪን ቲምበር ነው እዛ ቦታ ላይ ጁሪየን ቲምበርም ቤን ዋይት መጫወት ይችላሉ በእርግጥ ስለዚህ በትላንትናው እንግዲህ ጁሪየን ቲምበር ተጠባባቂ ወንበር ላይ ነበረ ጁሪየን ቲምበር ገብቶ በትላንትናው ጨዋታ በድብ ትክክል መተካት ችሏል ነገር ግን ምናልባት በተለይ ዊሊያም ሳሊባ በአስቶሚላው ጨዋታ የማይመለስ ከሆነ አርሰናል ሚኬል አርቴታ በአማራጭ እጦት በተከላካይ መስመር ችግር ውስጥ ሊገባ ይችላል ጋብርኤል በዚህ ጨዋታ ይመለሳል ተብሎ አይጠበቅም ስለዚህ እንግዲህ ምናልባት ጉዳቱ የጉልበትም ይመስላል የቁርጭምጭሚትም ይመስላል። እንግዲህ እሱ ከመርመራዎች በኋላ ነው የሚታወቀው ብሏል። ዲክላን ራይስም የጨዋታው ሊጠናቀቅ አስር ደቂቃ ሲቀር ተጎድቶ ወጥቷል። ነገር ግን የእሱ ጉዳት ብዙ የከፋ አይመስልም። እንግዲህ ሚኬል አርቴታም ከጨዋታው በኋላ እንዳለው መጫወት አልቻለም፣ ነገር ግን መራመድ ይችላል ያለው ያጋጠመው ባቱ ላይ ነው ጉዳቱ ያጋጠመው ምናልባት እንደ ሊያንድሮ ትሮሳርድ እንዳይሆን ያሰጋል። አካሄድ ተመሳሳይ ይመስላል። ነገር ግን ሚካኤል አርቴታ ከተናገሩ አንጻር ምናልባት የቀጣዩን ጨዋታ እንዳይጫወት የሚያደርገው ላይሆን ይችላል ያለው እሳቤ። ሌላው እንግዲህ ተቀይረው የገቡት ኤቨሬጅ ኤዜ እና ቡካዮ ሳካ በተወሰነ መልኩ የጨዋታውን ጨዋታውን ወደ አርሰናል ለመቀየር ወይም ደግሞ የጨዋታውን ሂደት ለመቆጣጠር በደንብ አግዟል ማለት ቻለው። ቡካዮ ሳካ በዘጠናኛው ደቂቃ ጎል አስቆጥሯል። በዘጠና ሲደመር አንድ ወይ ዘጠና አንደኛው ደቂቃ አካባቢ ጎል አስቆጥሯል። ነገር ግን ያንን ጎል ሚኬል ሜሪኖ ያንን ጎል ክሬት ያደረገበት መንገድ በጣም የሚደንቅ ነው። በጣም የሚደንቅ ነው። እንዴት የቡካዮ ሳካን ፖዚሽኒንግ እንዴት እንደጠበቀው መጀመሪያ ወዲያው እንዳገኘው ኳሱን ቢሰጠው ኑሮ በእርግጠኝነት ያጎል አይቆጠርም ነበር። ነገር ግን ከተከላካዩ የነበረውን ፖዚሽን እስከሚያስተካክል ጠብቆ ነው ያቀበለው። ከዛም እንግዲህ ቡካዮሳካ ያገኘ በኋላ ኳሱን መቶታል። ፊት ለፊቱ ግብ ጠባቂው ከላየር ነበረ። ነገር ግን በላይ እንደ ችፕ አይነት ጎል ነው የመታው። ከላየር በእጁ ከነካው በኋላ ነው እንግዲህ ኳሱ ነጥሮ የተቆጠረው። ነገር ግን ያጎል ጎል ባይቆጠር ኑሮ ቡካዮ ሳካ በእርግጠኝነት ከፍተኛ ትችት ውስጥ መግባቱ አይቀርም ነበር። ምክንያቱም ከአጠገቡ ቪክቶር ኬሬሽ በጣም ነፃ ሆኖ እያየው ነበር። አቀብለኝ ሁሉ እያለ ብሎ በምልክት እያሳየው ነበረ። ነገር ግን ያንን አላደረገውም። ያጎል ባይቆጠር በእርግጠኝነት ቡካዮ ሳካ ከፍተኛ ትችት የሚያስተናግድበት ነበረ። ቡካዮ ሳካ ባለፉት ጊዜያት እንግዲህ ብዙ ጎሎች እያስቆጠረ ስላልሆነ ብዙ የእንትኖችን ሲመታ እንመለከታለን። በተለይ ባለፈው በቸልሲ ጨዋታ ያችን አሲስት ካደረገ በኋላ ሌሎች ሁለት ሶስት ጎል ሊሆኑ የሚችሉ ወይም በተሻለ በቀድሞ አቋሙ ቢሆን ሊያስቆጥራቸው የሚችላቸው ወይም ደግሞ ሌላ አማራጭ መውሰድ የነበረባቸው ኳሶች፣ ነገር ግን ሹት ያደረጋቸው ነበሩ። ስለዚህ ከዛ ከፍተኛ ፍላጎት ይመስለኛል የትላንትናውን ጨዋታ ከፍተኛ ሪስክ ወስዶ የመታው የሆነው ሆኖ እንግዲህ፣ ትላንትና አርሰናል ወደ አሸናፊነቱ ተመልሷል። ከማንቸስተር ሲቲ ያለው የነጥብ ልዩነት አሁን አምስት ነው። እንግዲህ ሶስተኛ ደረጃ ላይ የነበረው ቼልሲ ትላንትና ሳይጠበቅ በሊድ ዩናይትድ ሶስት ለአንድ ስለተሸነፈ አሁን ማንቸስተር ሲቲ ሀያ ስምንት ነጥብ አለው። ሌላው ሶስተኛ ላይ የተቀመጠው አስቶንቪላና አስቶንቪላ ትናንትና ልክ እንደ ማንቸስተር ሲቲና እንደ ፉላም ጨዋታ ሁሉ ያበደ በነበረው ጨዋታ ብራይተንም ሶስት ለ ሁለት ሶስት ላይ አራት ለሶስት አሸንፏል። ብራይተን ይህን ጨዋታ ሁለት ለባዶ መርቶት ነበረ። ነገር ግን የኡናይ ኤምሪው አስቶንቪላይን ጨዋታ አራት ለሶስት ማሸነፍ ችሏል። ከአርሰናል ያላቸው ልዩነት አሁን ስድስት ነው ማለት ነው። ከአስራ አራት ጨዋታዎች በኋላ በአስራ አምስተኛ ሳምንት ቪላ ፓርክ ላይ ይገናኛሉ። አርሰናል እንግዲህ ምን አይነት ውጤት ያስመዘግባል የሚለውን የሚታይ ነው የሚሆነው ይህንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን የሚያስጠብቅበት ይሆናል። ማንቸስተር ሲቲ ደግሞ ከዘንድሮ ከታች ካደጉት ክለቦች ክስተት ከሆኑ ከሰንደርላንድ ጋር ነው የሚጫወተው። ሰንደርላንድ አርሰናልን ስታዲየም ኦፍ ላይት ላይ ሁለት ለሁለት ታቻ እንደተለያየ ይታወሳል። ባለቀ ጨዋታ ባለቀ ደቂቃ ጎል አስቆጥሮ ሁለት ለአንድ አርሰናል እየመራ ነበር ያን ጨዋታ። ትናንትና ደግሞ ሊቨርፑልን አንፊልድ ላይ አንድ ለአንድ ተለያይቷል፣ ነጥብ አስጥሎታል። ስለዚህ ምናልባት በኢታዲ የሚደረግ ጨዋታ ነው። ነገር ግን ሰንደርላንድ ተጋጣሚ ቀላል ተጋጣሚ ላይሆን ይችላል። ምናልባት ማንቸስተር ሲቲ ነው።